ይቅርታ ጠየቀ ወርቁ ሞላ ቢጃ ኢትዮጵያን ይቅርታ ጠየቀ። ባለፈው ጊዜ ይነሳል ቅዱሱ ከጠርሙሱ በመል በኦርቶዶክስ ዘንድ የሚታወቀው ቅዱስ ተብሎ ጊዮርጊስ ቢራን የሚመለከት አነጋጋሪ መልእክት በማስተላለፍ የደጋፊዎችንና የተመልካችን ትኩረት የሳበ ታዋቂ ድምፃዊ ወርቅ ሞላ አሁን ቢጃ ኢትዮጵያን ይቅርታ መጠየቁ ተዘግበዋል። ድምጻዊ ወርቅ ሞላ በቲክቶክ ላይ ይፋ ባደረገው መልእክት በንግግሩ ወይም በድርጊቱ ምክንያት በድርጅቱ ላይ ያደረስኩት በድርጅቱ ላይ ያደረስኩት የደንበኛ መቀነስ ካለ ይቅርታ ጠይቃለሁ ብሏል። ድርጊቱ ያስከትለው ማንኛውም አሉታዊ ተጽዕኖ ካለ መጸጸቱን ገልጿል። የነበረኝን አገልግሎት ጨርሼ ወደ ሙያ ተመልሻ ያሉ ስል ተደምጧል። አነጋጋሪ ሰው አሁንም በጣም ለበርካቶች ጋል የምመስል ንግግር እንደሆነ ጀምረ ነው። በርካቶችም እየገለጹ ያሉት በጣም አሳዛኝ ነው። ብቻ እንግዲህ ይህ ሰው በአንድ ሰሞን ያዙ ልቀቁኝ ብሎ ገና ከመምጣቱ በጣም በሚያሳዝን ሁኔታ አንድ ሰሞን ያዙ ልቀቁኝ ብሎ አሁን ደግሞ ይቅርታ መጠየቅ ምንድን ነው ያስከዳል? በማለትም ነው በርካቶችም ጥያቄያቸውን እያቀረቡ ያሉት ምን ጉድ ነው? በማለትም ነው። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።